ኢትዮጵያ ውስጥ በጣም በሚገርማቸው ሁኔታ ይሄንን ነገር የሚያውቀው ሰው ብቻ ነው የሚያውቀው። ተደራጅተው የሰው ትዳር የሚያፈርሱ ሰዎች አሉ። ትልቅ ቦታ እስካሉ ሰዎች ድረስ እጃቸው ያለበት ሰዎች አሉ። በጣም ተደራጅተው በተለይ የባለ ሀብቶች ትዳር በተለይ ደግሞ ትልቅ ቦታ ያሉትን ሰዎች ታርጌት ያደረጓቸውን ሰዎች ተደራጅተው ትዳራቸው ነው የሚያፈርሱ ሰዎች አሉ። የተጨቆነች አስመስሎ ኦፍ ኮርስ ተጨቆና ሊሆን ይችላል ባለቤቷ የሚጨቁናት አውቆም ሊሆን ይችላል ባለማወቅም ሊሆን ይችላል። ነገር ግን ደካማ ጎኗን ተጠቅመው ያችን ሴት ትዳሯን እንድታፈርስ ያርጓታል። ያንን ወንድ ትዳሩን እንዲያፈርስ ያርጉታል። በቅርብ የማቆና እንደ ታሪክ ልንገራቸው ልጁ በጣም ሲበዛ ሚሊየነር ግን ያንሃል ጫትጋ ሲያረጋ ሱስጋ ሴት ጋር የሌለ ሰው የ19 ዓመት ትዳር አለው። የህርሙን ድንገት ቤት ካብረው ከተዋዋላቸው ሰዎች ጋራ ያንን ጉዳይ እስኪፈጽሙ ድረስ ትልቅ ህንፃ የገዛው ጠጋ ጠጋ ይባልና ይመጣል። ለምን ምሳት በላም ለምን አጠጣ ምናምን ሚስቴ ምናምን ስል የአንተ ሚስት ደግሞ ምንድን ናት ተብሎ ቀስ ብሎ ጠቅ ማድረግ ጠቅ ማድረግ። ሚስትዮ ጋር ችግር የለም ማለት አይደለም፣ ችግር አለ። ነገር ግን አይ ሴት ማ እኮ አሁን አንተ ሚሊየነር ነህ ፊት ከሰጣሃት ምን ካልካት ካልካት ያለ እሷ የትም እንደማትሄድ ካወቀች እሷ ትሄዳለች ብሎ ጥያቄ ይፈጥሩበታል እሱ ውስጥ ደግሞ አንዳንድ ትንሽ ትንሽ ቁስሎች አሉ አልፎ አልፎ በነገር ነካ የምታረገው የምትሰድበው የምትነቀው ነገር አለ የክፋት አይደለም ግን ይሄ ኖርማል የሆኑ ግን ደስ የማይሉ ነገር ምን ይፈጠራል በጣም በሚገርም ሁኔታ እሱም ባላስበው እነሱ ተደራጅተውበት ምን ያደርጋሉ እንደዚህ ተሰብስበው ትልቅ ሰዎች ናቸው የሰበሰቡት ከሚስት ውጭ ውሽማ አለ ወይ እኔ በታሪክ በስመ አብ አላረገውም ምን አጣውና ከሚስት እንዴ? ያምሃል እንዴ? ከተማ ውስጥ ውሽማ ይታለ። ሚስትማ እሷን ብቻ ብለም እምትኖር ከሆነ እመነኝ በጣም ትጠግብብሃለች። ሴት ልጅ ባለቤቷ ሌላ ሲሻማት ነው ባሏን እምትወደው። ይሉትና አሁን እንትና አቶ ወገሌ ያቺ እንትና የሱ ፍቅረኛ ናት፣ እንትና ደሞ እዛ ጋር መታየት የሱ ፍቅረኛ ናት፣ እንትና ደሞ እንትና ፍቅረኛ ናት። ሚዲያ ላይ የምታውቀው ትልቁ እንትና የዛ እንትና ፍቅረኛ ነው ይሉትና እኔ አሁን ለምሳሌ ሚስት አለኝ፣ ግን እንትና የኔ እጮኛ ናት፣ ፍቅረኛዬ ናት

እኔ ራሱ ሰፈር ውስጥ እስከማፍርበት ድረሳለች በ52 ዓመቱ አነቃዋት ብዬ ሚስቴን አበላሸዋት የሚሉ ወንዶች አለ። አርፍዶ የሚነቃ ሰው በጣም ሲበዛ መጥፎ ነው። ይሄ በፊት የነቃ ሰው ይሻላል። ይሄ እርድናውንም ምንሆንም መበላሸቱንም ከታች የሚያውቁ ሰዎች ይሻላል። በድንገት ሰለጠን የሚሉ ሰዎች፣ በድንገት አዋቂ ነው የሚሉ ሰዎች፣ በድንገት እንትን የሚሉ ሰዎች በጣም ሲበዛ መጥፎ ናቸው። ከታች ጀምሮ የሆኑ ሰዎች ይ ይሄ ድንገት አራዳ ነኝ ወይ ደግሞ ብልጥ ነኝ ወይ ደግሞ አዋቂ ነኝ የሚሉ ሰዎች በጣም ሲበዛ አደገኛ ናቸው። በቃ ሁሉ ነገር ላይ የረፈደባቸው ስለሚ የሚመስል በቃ እስከዛሬ ተበልቻ ያለው ተጨቆኛ ያለው ብላ ማለት እና ያንን ሰው ክብሩን ጠብቆ ለረጅም ዓመት ለ19 ዓመት አምስት ልጆች ወልዶ ከሚስቱ ጋር ሲኖር የነበረን ሰው ከተማ ውስጥ ታዋቂ ማጋጭ ሆኖ ቁጭ ። መጽሐፍ ቅዱስ ክፉ ባለንጀርነት መልካሙን ጠባይ ታበላሻለች። እንደ መጥፎ ጓደኛ መጥፎ ይል እኔ በቅርብ አንድ ቪዲዮ ላይ አንድ ነገር ብያቸዋል ብዙ አይነት ጓደኛ ያለው ሰው አንድ አይነት ባህሪ የለውም ብያቸዋል ዛሬ ስቃል ነገ ያኮርፋል። ዛሬ ትስቃለች ነገ ታኮርፋለች። ዛሬ ሰው ነገ አፈር ይሆንባል። የሚጨበጥ ነገር የለውም። ተደራጅተው ይሄ ሰውዬ በጣም ኦቨር የሆነ መማገጥ አንዳንድ ሰዎች እኮ የሆነ ጥፋት ያጠፋሉ፣ ይጸጸታሉ። ምን አዲስ ነገር አለ በቃ ይቅርታ ብዬ ይሻለ ይቅርታ ምስፈልጊ ከሆነ ኖ ካልፈልግ አልፈልግም ማለት ይሄ ሰው በጣም በሚያሳዝብ መቼ ቢመጣ ጥሩ ትዳሩ ናቶ፣ ሚስቱ ናቶ፣ ልጆቹ ናቶ። ሚስትዮ በጣም ከመቁ ላይ ተነሳ። እዚህ አገር ባለቤትሽ ምነው ካረጀ በኋላ ምነው ካረፈደ በኋላ ትናንትና ቅዱስ ነው እንዳላልናችሁ ብላ ይህንን ስድብ መሸከማ ቅቷት ወደ ውጭ ሀገር ልጆቿን ይዛይዳል። የእውነት አንዳንድ ጊዜ ቤተሰብ ላይ በጣም ተጠንቅቆ፣ እኔ ሚዲያ ላይ ራሱ ስለ ትዳር የምታወሩ ሰዎች በጣም ሲበዛ ተጠንቀቁ። እኛም አንዳንዴ እንደዚህ ከበድ ከበድ ያሉ ነገሮች ራሱ አናወጣቸውም። ለምን ያው ሰው ያስደነግጣል፣ ሰው ያስፈራራል፣ መተማመን እንዳይኖር ያደርጋል። የቤትም ገበና ነው። ከዚ የተነሳ የምታውቀውን ሁሉ አትናገርም። ሁሉንም ብትናገርማ በጣም ሲበዛ ከባድ ነው። አንተ ለተሸከምከው ራሱ ከአቅም በላይ የሆነ ነገር አለ። ረጅም ዓመት ከባለቤቷ ጋራ በትዳር ኖራ ልክ 445 ልክ ስትሞላ ቀስ ብሎ ተደራጅተው ፀጉር ቤትም ምንም ምንም ከዚህ በፊት ብያቸዋለሁ፣ ፀጉር ቤት የሚሰሩ በጣም እንደው ጀግና ሴት ካልሆነች ነው ባህሪዋ የማይለወጡ ብዙዎቹ ይሄ ሳይድ ኢፌክት አለው። መታ አንዷ ዳይስፖራ ወይ ደግሞ አንዷ በሰው ትዳር ላይ የምትማግጥ፣ በራሷ ትዳር ላይ የምትማግጥ ወይ ደግሞ አንድ እንደው ሽማ የምትቀመስ ሴት እዛ ካክስ ውስጥ ሆና ወይ ጸጉር ቤት ሆና የምትናገረው ያቺ ጨዋ ሴት ትሰማል። ስትሰማ አይምሮ ይመረዛል። በነገራችን ላይ አንዳንድ ጊዜ መስማት የሌለብን ነገር ስትሰማ ከዛ በኋላ ጥያቄ ይሆንባል። አንተ በጣም ተጠንቅቀህ የኖርከው እግዚአብሔር አለ ብለህ እግዚአብሔርን እያመንክ የሆነ ሰው እግዚአብሔር የለም ብሎ ሲናገር ምንም ላያመጣ እኮ ይችላል፣ ግን ስሜትህን ይረብሸዋል። ለዛ ነው አንዳንድ ነገሮች ሚዲያ ላይ መውጣት የለባቸውም። የማህበረሰብም የሆነ ነገር ያናጋሉ። ሰው አላህ አለ፣ እግዚአብሔር አለ ብሎ አምኖ እየኖረ የለም ብሎ ማለት አንድ ንቀትና ስድብም ጭምር ነው። መብት ነው እንደዛ ማለት ትችል ይሆናል። ነገር ግን ያንን ነገር መስማት በቃ ይሄ ተፈጥሮ እኔ የእውነት ከስተመር ስላለኝ አሁን አብዶ ጸበል ላይ ነው ያለው። ይረብሻል። ጸጉር ቤት የምትሰማው ነገር ሆቴል ቤት ሄደ የምትሰማው ነገር ይረብሻል። ከዛ በኋላ ጥያቄ ይፈጥርባል። እንዴ ለካ መታመን የሞኝነት ነው? እንዴ ለሚስት መታመን ኋላ ቀርነት ነው? እንዴ ብለህ ከዛ በኋላ አርፋ 30 ዓመት ትዳሯን የመራች ሴት ባለቤቷ መበጥበጥ ትጀምራለች። ለቤቱ እናስባለን ስንል በምክንያት ነው። እነዚህን የመሰሉ ጥራታቸውን የጠበቁ ዘመናዊ ኢምፖርት የተደረጉ ሶፋዎች፣ ዳይኒንግ ቴብሎች እንዲሁም ለአይን የሚማርኩ አልጋዎችን ከአምስት ዓመት ዋስትና ጋር አቅርበንልዎታል። ዋጋ ውስጥ ብትሉ ሶፋ መቶ ሺህ ብር አልጋ 50 ሺህ ብር ዳይኒንግ ቴብል ከ55 ሺህ ብር ጀምሮ ያገኛሉ። መልሕቅም ብለው ከመጡ ደግሞ ልዩ ቅናሽ የሚያገኙ ይሆናል። አድራሻችን ጎድሾላ ከቴሌው ፊት ለፊት በድሮ መብራት መክፈያ ትንሽ ገባ ብሎ፣ ቁጥር ሁለት ደግሞ ፊጋ መሲ ህንፃ ሳይደርስ ራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ ስልካችን 0909 30 ሰላምን አተ ደግሞ መኖር አት ውጭ ሰላም አ ቤት ሳተ መኖር አት ውጭ ሰላም አተ ችግር የለውም። የቤት ሰላም አተ ግን መኖር አት ተደራጅተው። የ26 ዓመት ትዳር ያላት ሴት ፀጉር ቤት ሆና ቀስ ብለው ጓደኛ ሆናት። ቀስ ብሎ ቤታቸው ግራውንድ ፕላስ ስሪ ነው። በተለይ ባለሀብቶች፣ ባለስልጣናት በጣም ሲበዛ ተጠንቀቁ። በተለይ ትልቅ ቦታ ላይ ያላቸው ሰዎች ተደራጅተው ትዳር የሚያፈርሱ ሰዎች አሉ አልኳቸው። በማስረጃ ነው የምነግራቸው። ፀጉር ቤት ቀስ ብለው በቃ እንደ መግባባት ቀስ ብሎ የሚያወራት ወንድ ተከፍሎት አለ፣ እንትን የሚል ወንድ ተከፍሎ አለ፣ ዛጋ አለ፣ ስልክ የሚደውል አለ። በነገራችን ላይ በጣም እሷ ዛትማች ትምህርት የጠገበች ናት። በጣም እኮ እውቀትሽ ራሱ አንደርስታንድ ደግሞ ጠረንሽ ራሱ ደስ ሲል እንግዲህ፣ አስቡ ምን ያህል በትጠጋት ነው ጠረኗ ነው የምትናገር ባለቤቴ። እሷ ደግሞ ውስጧ የባሏ ላይ የሆነ ቁስል ስላለ ተጨቁኛለሁ አይነት ነገር በጣም በሚገርማቸው ሁኔታ ያችን ሴት በጣም በአደባባይ የምትማግጥ ሴት ነው ያደረጓት። አርገው ብቻ አልተዋትም፣ ትዳሯን እንድታፈርስ ነው ያደረጓት። ምን ያተርፋሉ በጣም በሚሊዮን የሚቆጠር ገንዘብ ያተርፋል ገንዘብ ይላክላቸዋል ምክንያቱም ሁለ ነገሯ ነው የሚቀርጹት መቼም እንዲህ አይነት ነገር ውስጥ የሚያስገባ ሰው ይሄ መቅረጽ ምናምን ይሄ ማይነር ነገር ነው አንተን እንድትማግጥ ያደረጉ ሰዎች ስለአንተ በቂ መረጃ መያዝ የአንተን ዶክመንት መያዝ ይሄ በጣም የወረደ ነገር ነው ለነሱ እስከ ምን ድረስ ሄዳሉ ሚስት እስከ ማስገደል ሄዳሉ ባል እስከ ማስገደል ሄዳሉ ባለቤትሽን ባለቤትሽን እናስገድለው ሚስትህን እናስገድላት ምን ችግር አለ? እስከዚህ ድረስ መሄድ ይቻላል የሚሉ ሰዎች አሉ ተደራጅተው። የሚገርማችሁ ነገር ትዳር ያፈርሷሉ ወይ? አዎ። በጣም በሚገርማችሁ ሁኔታ ደግሞ ሌሊት ሌሊት የታወቀበት ክለብ ቤት ክፍት የሚሆንበት ነው። አሁን ኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ ምን አለ? ከሌሊት በላይ ቀን ቀን ክፍት የሆኑ ክለብ ቤቶች አሉ። የሀገር ጨዋ የሚባሉ ሴቶች ቀን ቀን እዛ ክለብ ነው የሚሉት። ማን ይጠረጥራታል? ማታ አስር ሰዓት ነው የምትገባው፣ አስራ ሁለት ሰዓት ነው የምትገባው። ማን ይጠረጥሯል? ቢሮ ውሎ ነው ስራ ውሎ ነው። ቢዚ፣ በጣም ቢዚ ነው ይባላል ግን የሚሉ ቀን ቀን እዛ ክለብ ማታማ ትጠረጠራል። ከዚ የተነሳ ቀን ቀን ክለብ እኔ እንግዲህ ይሄ አለማችን ምን ያህል እንደተጨማለቀች ሰው ምን ያህል እግዚአብሔር መፍራት እንዳቆመ ሰው ምን ያህል ከራሱ እንደወጣ እራሱ በነገራችን ላይ አደራችሁን የምላቸው ገንዘብ ያበላሻል ራስን ማትጠብቅ ከሆነ ልክ አንድ ቀን ሚስትህን ይዘው ወጣ ስትል ወይ ደግሞ ጓደኞች አንተን ይዘው ወጣ ብለው እስከ አራት ሰዓት አምስት ሰዓት ስትል በቃ ይሄ እዛ መታየቱ ባለሀብቱ፣ አለባበሳቸው፣ መኪና በቃ አለም እንዳለ ውጭ አይደለ እንዴ? ከዚህ በፊት አንድ ከስተመር ያለችው ነግሪያቸዋል። ሰው እንዳለ ውጭ አይደለ እንዴ? ጸጌሽ እስከ ዛሬ ተሸውጅያለሁ አለች። ምንድን ነው የተሸወድሽው እንዴ? ሰው እንዳለ እየጠጣ እኮ ነው እንዳለ ሴቱ እንዳለ ውጭ አይደለ እንዴ አለች። ስንት ነው ውጭ ያለው? እዛ ክለብ ውስጥ ስንት ሰው አለ? እዛ ሆቴል ላይ ስንት ሰው አለ እንዴ? ወደ አንድ ሺህ ሰው የሚሆን ሰው አለ። መቶ ሚሊዮን ሰው ቤቱ ነው ያለው። አዎ ቢያንስ ቢያንስ አንድ ሚሊዮን ሰው ውጭ ነው ብለህ ዘጠና ሚሊዮን ሰው ቤቱ ነው ያለው። እኛ የምሰላቸው አንድ ሺህ ሰው ቃሜ ካገኘን ሙሉ ዓለም እየቃሜ ይመስለናል። አንድ ሺህ ሌባ ካየን ሙሉ ዓለም ሌባ ይመስለናል። አንድ ሺህ የሚማግጡ ሴቶች ካዩ ነው የሚማግጡ ወንዶች ካይ በቃ በጣም በስነ ስርዓት እዚህ ሀገር ው እግዚአብሔር ይባርካቸው። የእውነት ስነ ስርዓት ይዛ ቤቷ የምትኖር ሴት አለች ው መታ ትዳራ ማካሪ ጋር ስትናገር ልበ ሙሉ ሆና እንዴት እንደምትናገር ንጹህ ሴት ናት። ገልብጠ ብትፈትሻት ምንም የማታገኝባት በጣም ንጹህ ሴት አለች። እቺ በሰውም በእግዚአብሔር ፊት የተወደደች በጣም ንጹህ፣ በጣም ቅዱስ፣ በጣም ደስ የምትል ፊቷ ራሱ ጨዋነቷን የሚናገር ሴት አለች። በጣም ንጹህ፣ በጣም ቅዱስ፣ በጣም ጻድቅ። ከዛች ከአመሉ ውጪ ሌላ ነገር የሌለው በጣም የሚደነቅ ባህሪ ያለው ስነ ስርዓት ይዞ ሚኖር ስነ ስርዓት ይዞ ልጆቹን የሚያሳድግ በጣም የሚገርም ባላል እግዚአብሔር ይባርካቸው። በጣም በስነ ስርዓት ቤታቸውን አክብረው ወደው ተመችቷቸው ብቻ ባይመቻቸው እንኳን የማይመች ኤንቫሮመንት ላይ በጣም በሰላም በጥበብ በፍቅር የሚኖሩ ጀግና ጀግና ሴቶች አሉ፣ በጣም ሲበዛ በዛው መጠን ደግሞ ለራሳቸውም ችግር ለሰውም ችግር ሆነው እንዳትውጣቸው የማይዋጡ፣ እንዳትተፋቸው የማይተፉ፣ እዚህ ጋር አንቀውም ይዞ ለምንም ነገር የማይመቹ ሰዎች፣ ለመውደድ ለጸብ የማይመቹ፣ ለፍቅር የማይመቹ፣ እንዳትጣላት ለጸብም አትመችም፣ እንዳትታረቃትም ለፍቅርም አትመችም። ለምንም የማይመቹ ሰዎች። ስለዚህ ማታ ወጣ ብለው ስታመሹ የተወሰኑ ሰዎች ልክ ስታየው ምድር ሁሉ እዛ ጋር እንዳይመስል በጣም ብዙ ሚሊዮን ሰው እያነበበ ነው። በጣም ብዙ ሚሊዮን ሰው በዛ ሰዓት እየተማረ፣ በጣም ሙሉ ብዙ ሚሊዮን ሰው በዛ ሰዓት ፍላይት አለው። ብዙ ሚሊዮን ሰው በዛ ሰዓት ላይ የሆነ ቦታ ነው ያለው። ሁሉም ጠጪ፣ ሁሉም ቃሚ፣ ሁሉም አጫሽ፣ ሁሉም ገዳይ አይደለም። በጣም ጨዋ ጨዋ ባለስልጣኖች አሉ። በጣም ጨዋ ጨዋ ባለ ሀብቶች አሉ። በጣም ጨዋ ጨዋ ለሀገርም ለትውልድም የሚያስቡ በጣም ትልቅ ቦታ ላይ ነው ሰው። በጣም ይከበሩ ማንንም ድክመት አለው። በነገራችን ማንም ፐርፌክት ዓለም ላይ ኖሮ አያውቅም። እዚህ ጋር እኔ የማወራው ጉዴን ብታዩ ትደነግጣላችሁ። ውሸት ነው። ጻድቅ የሚባል ጻድቅ ሊኖር ይችላል አለ አምናለሁ። ነገር ግን ሰዎች የራሳቸው ድክመት ባለስልጣን በሉኝ፣ ባለሀብት በሉኝ፣ ድሃ በሉኝ፣ ሕዝብ ጋር በሉኝ፣ መንግስት ጋር በሉኝ፣ ሃይማኖት ተቋማት ሁሉም ጋር የሆነ ድክመት አለ። ድክመት የሌለው ክርስቶስ ጋር ፈጣሪ ጋር ብቻ። ንጹህም ቅዱስም ልዩም ፈጣሪ ብቻ ሰዎች ግን ይሆነ ድክመት አለ። ዞሮ ዞሮ እኔ ባለሀብቶች፣ ባለስልጣናት፣ ትልቅ ቦታ ያላቸው ሰዎች ትዳራችሁን ጠብቁ። ተደራጅተው ትዳር የሚያፈርሱ ሰዎች ተደራጅተው ንብረት ለመከፋፈል ንብረት ለመንጠቅ ከዛች በየወሩ መቶ ሺህ አንድ ሚሊዮን ብር ለማፈስ ሚስትን ለመበተን እኔ ይገርመኛ። የራሱ ልጅ እያሳደገ እንዴት ስለሰው ልጅ አያስብም? ሰው አንተ የአንተ ሚስት ከእናት ከአባቶ ጋር እያሳደግካት እንዴት ልነዛ ምስኪን ልጆች አታስብ? እንዴት ለሰው ልጅ አታስብም? ለራስሽ ትዳር ከተጨነቅሽ ሰው ለእኔ በጻፍ ቅዱስ ምን ያለ መሳሪያ ነው። በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ይሆናሉ ይላል። ሰው አይወዱም፣ በታሪክ ሰው አይወዱም። ምንም ነገር የምታወራው ከራስህ አንጻር ነው። ላንተ አስብ አይደለም። በተለይ በዚህ ዘመን ያለው ሰው ለራሱ ልጅ ይጨነቃል፣ ለሰው ልጅ አይጨነቅ። ለራሱ ልጅ ያስባል፣ ለሰው ልጅ ያስብ። ይሄ ደግሞ በቃ በጣም ከባድና በጣም መጥፎ ኃጢያት ነውና እኔ ባለትዳሮች ከሆናችሁ ከታች ከድህነት እስከላኛው ጫፍ ያላችሁ በጥንቆላ ሰው ትዳር የሚያፈርሱ አሉ። በቺቲንግ የሰው ትዳር የሚያፈርሱ አሉ። ሴት ሆና ፕላን አድርጋ በጣም የዋነቱን አይታ በደካማ ጎኖ ገብታ ቤቱን የምትበጠብጥ አስቸጋሪ ሴት አለች። ስለዚህ ወንድም ከሆንክ በጣም ተጠንቀቅ፣ ተደራጅ። ሰው ትዳር የሚያፈርሱ አሉ። ባልክ እስከመግደል የሚደርሱ ሚስት እስከ መግደል ከፈለክ ንግደል የሚሉ በምንድን ነው የሞተችው ተብሎ እስከሚታይ በቃ በድንገተኛ ነው በስትሮክ ነው እስከሚባል ድረስ ባል የሚገሉ ሚስት የሚገሉ ሰዎች አሉ። ይሄን ያህል ስለዚህ ባልና ሚስቶች በጣም ሲበዛ ከእግዚአብሔር ጋር ተጠንቅቁ። ራስን ጠብቅ፣ አትችልም፣ እግዚአብሔርም ይጠብቀ። ከእግዚአብሔር በታች ግን በጣም ጥንቅቅ ያልክ ሰው፣ የምትናገረውን የምታቅ፣ የምታረገውን የምታቅ፣ አወጣጥህን አገባብን የምታቅ ጓደኛ የምትመርጥ ነገሮችን እንደ ጋሪ ፈረስ እንደዚህ ብቻ ሳይሆን እንደዚህም እንደዚህም፣ ከኋላም ከፊትም ከላይም ከታች የምታይ አንቺም እንደዛው ልክ ጓደኛም ስትሺ፣ በጣም ሲበዛ ተጠንቀቀሽ። ሰዎችም ልክ በርቺ እንዴ ተጨቁነሻል፣ ባለቤትሽ እየረገጠሽ ነበር እንዴ በሴክስ አቅም እንኳን በነገራችን ላይ በቃ አዲስ ከባለቤቷ ጋር ኤክስፒሪያንስ ያላደረገችውን አዳዲስ ሴክስ ነግረዋት የተወሰኑ እውነት ነው ለካ እስከዛሬ ተጨቆኛለሁ እስከዛሬ ለካ ተበድያሉ ብላ አብዳ ቁጭ ላይ ሴት አለች። ትዳሯን ፈታ። ዛሬ ባዶ አፓርትመንት ላይ ብቻዋን ትወጣለች፣ ብቻዋን ትገባለች። እንደ ሰው የክብር ያለበትን እንደ በጣም በትልቅ ሁኔታ ተከብራ እንደ ሰው ከዛ ክብር ከአቅሟ በላይ ከሆነ የትኛውም ሴት ምንም ማድረግ አትችልም። ከአቅሙ በላይ ከሆነ የትኛውም ወንድ ፈጣሪ ስለማያውቅ ምንም ማድረግ አይችልም። ከአቅም ጋር ሆኖ ግን ተጨቆኛለሁ ተረግጫለሁ ብሎ በጥጋብ ግን ትዳርን ማፍረስ ልጆችን አባት ማሳጣት በጣም ሲበዛ ያማል። በተቻላችሁ በተቻላችሁ መጠን ባለትዳሮች ተጠንቅቁ። ቤት እንደሚመጡባቸው አታቁም። የሆነች ቃል ጠቅ አድርገው ይሄዳሉ። ከዛ በኋላ እናንተ የድሜ ልክ ጥያቄ ተሰጥቷቸዋል። የድሜ ልክ የቤት ስራ ተሰጥቶሻል። ከዛ በኋላ ትዳራችሁን ልጆቻችሁን ጠብቁ በተቻለ መጠን። አሁን ለገንዘብ ሰው ምንም ያደርጋል ለገንዘብ ሰው ምንም ያደርጋልና ትንሽ ተጠንቀቁ ለማለት ወዳለው በእነዚህ አይነት ጉዳይ የገጠማችሁ ነገር ካለ ሀሳብ፣ አስተያየት፣ ትምህርት እንዲሆን ኮመንት ላይ አስቀምጡ። እንዲሁ ደግሞ በነገራችን ላይ በእነዚህ አይነት ጉዳይ ላይ የደረሰብኝ ነገር አለ ትውልድ አርአያ ይሆናል የምትሉ ካላችሁ በሚዲያችን መቀረጽ የምትፈልጉ ስለ ትዳር ልምድ አለኝ እንዲሁ ደግሞ በመከዳትም የኔ ልምድ ለሰው ይጠቅማል ብላችሁ የምታስቡ በመልሕቅ መታችሁ መቀረጽ የምትፈልጉ አደ ደግሞ ሀሳባችሁን ደግሞ ለእናንተ ታሪክ ትምህርት የሚሆነው ታሪካችሁ ለኦዲየንስ መስጠት የምትፈልጉ ካላችሁ 0774 ላይ ደውላችሁ ሀሳብ አስተያየቶቻችሁ ሀሳባችሁ መስጠት እንዲሁም በቪዲዮ ተቀሳችሁ ለሚሊዮን ትውልድ የሚጠቅመውን ሀሳባችሁን መስጠት ትችላላችሁ። አመሰግናሉ በጣም ጥቅምት እንደሚጀመረው ስልጠና የተወሰነ ቀን ወደፊት ጠጋ ብለዋል። እየጠበቅናችሁ ነው። ተመዝገቡ። አራሻችን መገናኛ ስለ ሺህ ህንፃ ስድስተኛ ፎቅ ላይ ታገኙናላችሁ። እንዲሁ ደግሞ ራሳችሁ ላይ መስራት ቤታችሁ ላይ ህይወታችሁ ላይ ወጣትነታችሁ ላይ መስራት የምትፈልጉ ዘውትር ማክሰኞ ከ አስራ ሁለት ሰዓት እስከ ሁለት ሰዓት የሚገርም ስልጠና አዘጋጅቶላችኋል። እንዳያመልጣችሁ። አመሰግናለሁ።